ለእኔ ተናግሬ አለ ባይዘዌ ማለት ነው። ባለፈው ከትላንት ወደ አሁን ቪዲዮ ሰርቼ ነበረና በሩታ በመሄዷ ማለት ነው። እና እኔ ብያችሁ ነበር። ምን ብላ ነው ቤተሰብ ጋር የምትሄዱ ቤተሰብ ጋ አትድም ተከራይተ አይተ ወይም ደግሞ ሆቴል ነው እዛ የምትቆየው እንጂ ቤተሰብ ጋ አትድም። ኤፋን ያየው ነበር ባይዘዌ እዚህ ማለት ነው። ያ ቪዲዮ ሰራላችኋለሁ። አልወርድም አለ በክሮም ሞክሬ ነበረ እምቢ አለኝ ማለት ነው። እና ውድ ቤተሰቦች ሩታ እንግዲህ ዛሬ ለአብርሽ መልስ መልሳለች ማለት ነው። እሱን ህናልን የራሳችን አስተያየት እንሰጣለን ማለት ነው። ማንም ሳንሳደብ፣ ማንም ሳልናገር ማለት ነው። አስተያየት ነው የምሰጠው። ሁኔታ ታውቃላችሁ። ሰላም ውድ ቤተሰቦች፣ እንዴት ናችሁ? ደህና ናችሁን? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልልኝ። እኔ ውዶች ማለት ነው፣ ላይክ ሰብስክራይብ የምታደርጉልኝ እጅግ ከልብ አመሰግናለሁ። ላይክ ሳታደረጉም ምንትወጡም፣ እግዚአብሔር ይስጥልኝ፣ አመሰግናለሁ። ላይክ ብታደርጉልኝ ከእናንተ ምንም አይቀንስም። እኔ ግን ዩቱቤም ከሚዘቀዝቀኝ፣ እውነት ለመናገር ዩቱቤ እንዳለ ቪውም፣ ላይኩም፣ ምኑ ዘግዝቆብኛል ማለት ነው። ላይክ ብታረጉ ደስ ይለኛል። ታቃላችሁ፣ አሁን ከዘጠኝ ወር በኋላ ቪዲዮ ምንድነው ዩቱቤ የተለቀቀ ታቃላችሁ። እና ብታበረታቱ፣ እታችሁ ነኝ። የሰው መቀኝነት የለኝም እኔ ታቃላችሁ። ማንም ሰው አልሳደብም። አስተያየት ነው የምንሰጠው። ኢትዮጵያ እስከሚገባ ማለት ነው። እና ዛሬ እንግዲህ ወደ ገደለ ስንገባ ማለት ነው፣ ጋይስ ሩታ እንግዲህ መልስ ለአብርሸ ሰታለች ማለት ነው። እዚህ ፈገግ ያልኩ ያለውት ማለት ነው። በጣም ኤፋ እያየው ነበረ እና ስለሱ ያ ቪዲዮ ከወረደ ይወርድላቸዋል እና ሩታ እንግዲህ ረፍዷል። እኔ ትላንትና እያልኩ አልደገመችም። ጋይስ አልደገመችም። እኔ ትላንትና ይሄ ማለት ነው ውሻ ምንድን ነው፣ ጅብ ካለፈ በኋላ ውሻ ጮኸች ብዬ ነበር። ቪዲዮ ስራው እሷ ደግሞ አለች ጋይዝ፣ ከኔ ሰምተሽ ነው ሩታዬ፣ ግን ከኔ ሰምተሽ መሆን አለበት። እና ሮታዬ እንግዲህ ቤተሰብ ጋር አትድም ብያችሁ ነበር ጋይስ፣ እኔ ብያችሁ ነበር። ይኸው አልሄደችም። ያንዳንዱ አይዲያ ከኛ እኮ ነው የሚሰሩት። ምን ብላ ነው ቤተሰብ ጋር የምትሄደው? ከአንድ አመት ከምናምን ቤተሰብ ጋር ያልሄደችው ምን አንድ ማለት ምን አይነት ልብ ነው አላት የምትሄደው? ብያችሁ ነበር። እና ይሄው እንዳልኳችሁ አልሄደችም ማለት ነው። እኔ እኮ ውስጥ አዋቂ እና ስጀምር ያለሁበት ቦታ አልናገርም፣ በጭራሽ መናገርን አልፈልግም ብላለች። ኤፋም ለስ ለስ አድርጋለች ማለት ነው። ለማንኛውም ትዝብት ነው። በሚዲያ ባትመላለሱ አሪፍ ነው። ነገ ለምትገናኙ ነገ አብራችሁ ትኖራላችሁና አንደኛ ሚዲያ የያዘ ነገር ተቀማጭ ነው። ጋይስ መቼም ልጅ ነው የተሸከምሽው በውስጥሽ ማለት ነው፣ እውነት ከሆነ ማለት ነው። ብዙ ሰው ስለማምን እኔ አላቅም ስለማላቁ ማለት ነው። እና እንግዲህ አሮሽ ረፍደዋል። ከዚህ በኋላ መመለስን አልፈልግም፣ ተመችቶኛል። ያለሁበት ሆቴል ተመችቶኛል። እንቃኔ ለራሴ ጊዜ ያስፈልገኛል። ግን ትሪት ትሪት አልሽ ውዴ፣ ትሪት ትሪት አበዛሽ። እንዴት ነው ሰው ብቻውን ማለት ከሚቶጂ ሰው ርቅሽ ደስተኛ የምትሆኑት ግን እኔ አንዳንዴ ከብዳል እና እኔ፣ በነገራችን ላይ እኔ ቢሆን ከቤት አልወጣም፣ እውነት ለመናገር እውነት ዳራችሁ የምታከብሩ ከሆነ ከቤታችሁ አትውጡ። ሴቶች በቃ በተነጋገራችሁ ቁጥር ሮጣችሁ አትውጡ። ከባድ ነገር ሲደርስባችሁ አዎ፣ ወትታችሁ ውጡ። እንደዚህ ግን በንግግር መፍታት ሲችሉ የቅርታ ውዶች የተጠችኑ ነውና ሀሳብ የሰረቁት በነገራችን ላይ እና ውዶች የምልላችሁ ፈልጌ ነው። ሩታ እንግዲህ አልፈልግም ባለሁበት ተመችቶኛል። ይሄ ግን አዲስ አበባ ነው ጋይስ፣ የትም አይደለም አዲስ አበባ ነው አለችሁ፣ እና ተመልሳለችሁ ማለት ነው። ለማንኛውም ወደ ራሳችሁ ተመለሱ ብዬ ነው ማስቡ ነ